የሃኒቹ አያት መጡ። የወይዘሮ ሜላት እናት ወደ ነምናሴ ቤት ጎራ ብለዋል ማለት ነው። እንግዲህ የወይዘሮ ሜላት አያት ሃኒ ከስራ ወደ ስራ ስትገባ ከቤቷ ስትመጣ፣ ሀሴት ብለው ነበር የተቀበሏት ማለት ነው። እሷም ደግሞ

እንግዲህ ባለፈው ሀኒ ትልቅ ዱብዳ ነበር ያለፈ ያሰማችው ማለት ነው። እሱ ምንድነው አራት መቶ ሺ ብር ይታከማሉ ተብሎ ሁለት መቶውን ያው በድርጅታቸው መልክ ወይዘሮ ሚላት ሊችሉላት ነበር የተባባሩት ማለት ነው። አሁን ግን ዶክተሩ ባዩሽ ገዝተዋለች ያው ወደ ስድስት መቶ ሺ ብር ጠይቋታል ሀኒን ማለት ነው። አንድም የነ መቅፋራችን ብላ በጣም ስለማስተዋታ ተበሳጭታ ነበር። ዶክተሩ ግን ወይዘሮ ሜላትን እምነግርሻለኝ ባሃና አባት ጉዳይና ለይቶ ወካ ቢሮ ቀጥ ቀጥሯታል ማለት ነው። ነገር ግን አልሄደችም። እንግዲህ ወይዘሮ ሜላት አጠቃላ ትከፍላለች ወላምን ይመጣል ጥያቄ ነው። እንዲሁም ደግሞ ሰላም እንግዲህ እርግብን ያው እሷን ጣልታታለች ተኝታ እንግዲህ ምግብ ነይ ንስራ ተንሽ እያለች ስታስቸግራት ሀና ሰራተኛ ተዛምን ለምን አትሰራም፣ መስር እኛ ምንድን ደምድ የምንሰራው እያለች ይያለች ነበርና፣ የግዴታ ግን ተቀስቅሳ እየሰራች ነበር ማለት ነው። ሰራተኛ የት ማሰራው እያለች ከሀና ጋር ፎክር ይዛለች። ያው ሰላም ደግሞ ስትል አትወዳትም ማለት ነው። እንደው አንቺን እህቴ እንዳትሆን እህቴ ሆነች ደግሞ አድሜ ልኬን ሰጥቃጠ እንዲያኖር እያለች እየነገረች ነበር ማለት ነው። ሰላም እንግዲህ እርግብና ሀናም እንደተፋጠጡ ናቸው። እርግብም ደግሞ እናቴ እናት ወዴ ይመሰክራል እናቴ አምናለች ወደኛለች እያለች ነበር። እንዲሁም ደግሞ የወይዘሮ ሚላት እናት ሀናን አርጋ ነበር የተቀበለች እንግዲህ ሀሴት ማለት ነው። ከሰንጎደሚታ ቤት ገብተው ሲመጡ እርግብ አልጋ ላይ ሆና ሲያወት፣ በጣም ነበር የተቆጡት። እንዴት ነው ምንድናት ደግሞ እች፣ ነበር ያማት ማለት ነው። ይችናት ሀሴት፣ ሀሴቱ ስትላቸው እየቀለዳችሁ ነው ብለው እንትን አሉ ማለት ነው። ነገር ግን ሀሴት እንደሆነች ስትነግራቸው ምንም አላመኑ። ከዚያ በኋላ እንግዲህ ይቅርታ ችግር የለውም እየተባባሉ ነበር። አሁን ላይ እንግዲህ ወይዘሮ ሚና ሀናም በጣም እያሰቃየችን ነው በጣም ድራማም ቢሆን አንድ ሰው እንዴት ነው እናትን ባትሆንም ያኒ የእነሱ ቤተሰብ ባትሆንም ሰው በሰውነት የከበርና ማክበር ነበረባት። የዚህ ክንያት አያ ለምን ያስፈልጋል? ምክንያቱም አንድ እናቱ ያልሆነ ሰው ከሌላ ሰው ጋር እናት ብሎ መኖር አይችልም ወይ ማለት ነው። ስለዚህ በአቶ ወልዳትም እራሱ እንደ እናት ማሰብ አለባት። አሁን ዝክን ያክል ወይዘሮ ሜላት ሃና ላይ ሚያ እንደዚህ ሃና መጣት አልነበረባቸውም ማለት ነው። እንደኔ ያው ልጅ ልጅ ሆኖ ግን ማንኛውም ሰው ደግሞ እንደ ልጅ ማየት ይቻላል። እና ሃና በጣም እያሰቃየቻት ነው ወይዘሮ ሜላት ወይዘሮ ሜላት እንግዲህ ሀታ እናታቸው እናቷ ተረጋጊ፣ ለምን ነው አትፍጠን፣ እንደዚህ እያሉ ሊያስረዷት ሲሉ ምንም ቦታና ጊዜ አልሰጠቻቸውም ማለት ነው። እንግዲህ እሷ ያው አሴት ያቺ ትምህርት ላይ ነበር እያሉ ከምታ ቤት ወጡ ማለት ነው። እዚህ መሀል ደግሞ ሀኒ አንቹም ደግሞ አንቺ በእናትሽ በአንድ ሰው ታሸንፈኝ፣ ደግሞ በአባቴና በአያቴ አሸንፍሻለሁ። አያቴና አባቴ አምናዋለ እያለቻት ነበር ማለት ነው። እንግዲህ የወይዘሮ መላት እናት እርግብንም ቁጭ አድርጋ እንዴት ነው እኔ ያቺኛ እኮ ሐሴት መስሪያ ነበር ሲያወሩ እንግዲህ እሷ አላት ወይም ደግሞ ምስክርነት የያዘች ነገር አላት። እንጂ እኔም ልጅ ነኝ እሷም ልጅ ነኝ እየተባባለ ነው። ያው እንግዲህ አንቱ የምታቁን ነገር ታለው ስትፈራዱ ስትላቸው እኔ ምን አቃለሁ አባት ማለት ነው እንግዲህ። አስ ምርመራው ሲመጣ ይነቃል፣ ሁሉም ይታወቃል፣ ሁሉም እያለች ነበር ሀኒ ማለት ነው። ሀኒን እንግዲህ በጣም ነው ወደዷት፣ አቲሃ ወይዘሮ ሜላት እናት ማለት ነው እንግዲህ፣ እርግብም ደግሞ አክስቷ ጋር እየደወለች ሰው መቷል፣ እንደዚህ እያለች እየተጨነቀች ነበር። አብሶ እቺ ሰራተኛ ትመስለኝ ነበር፣ ሀሴት አይደለችም እያለ የምትከራከር ሰዓት በጣም ነበር የጨነቃት ማለት ነው። እና እንግዲህ ባዩሽ ታስቀየረችው። በጣም ከባድ ነው። ድል ለሀኒ እንላለን ማለት ነው። ግን ደግሞ እኔ ከምርመራውም ወደ እንትን ያለና ዴል ነገር ወይዘሮ ሚለት ሀና ላይ እንደዛ መሆኗ አንዳንድ ጊዜ በጣም እንትን ትላባታለች፣ በጣም ተቆጣታለች። ብቻ ይሆን ነገር አለ አይደል? እና ቆይ ለልጇን ባትሆን ለምን እንደዛ ታደርጋለች ማለት ነው። ብቻ እንግዲህ ወደ ቤት ሰዎች አዲስ ነገር ቀጣይ እና ያለ ማለት ነው እንግዲህ የምርመራውን ነገር ሁሉ ምን